ምናልባትም ለማስታወስ እንዲጠቅማችሁ ያክል ከመቶ ሺህ ብር በላይ ገንዘብ ባንክ ላይ ያስቀመጣችሁ የገንዘብ መድህን ወይንም ደግሞ የገንዘብ ዋስትና ሊሰጠው እንደሆነና እንዲሁም ደግሞ የኢትዮጵያ የተቀማጭ ገንዘብ መድህን ፍቃድን በተመለከተ ነው እንግዲህ መረጃውን ወደ እናንተ ያደረስ ነው። ታዲያ ይህንን በተመለከተ ዛሬ አዲስ መረጃ ወጥቷል። በተጨማሪም መደመጥ ያለባቸውን ወሳኝ ወሳኝ የሆኑ መረጃዎችን አካተን ወደ እናንተ ይዘንላችሁ ቀርበናል። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ክቡራን ተመልካቾቼ። በዛሬው ዕለት የወጣው መረጃ እጅግ በጣም ወሳኝና በተለይ በገንዘብ በባንክ ላይ ላስቀመጣችሁ እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ ነው የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በሚኒስትሮች ምክር ቤት ደንብ ቁጥር 482 እዝባር 2013 የተቋቋመ ሲሆን ዓላማውን በባንክና በማይክሮፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ለሚያስቀምጡ ግለሰቦች ወይንም ድርጅቶች የመድን ወይንም የኢንሹራንስ ሽፋን በመስጠት ወይንም ጥበቃ በማድረግ ለፋይናንስ ሥርዓት መረጋጋት አስተዋጽኦ ማድረግ ነው። በዚህ መሠረት አይበለውና አንድ ባንክ ወይንም ማይክሮፋይናንስ ተቋም ከስሮ ቢወድቅ ፈንዱ ለእያንዳንዱ ገንዘብ አስቀማጭ እስከ መቶ ሺ ብር ተመላሽ የሚያደርግ በመሆኑ 97 በመቶ የሚሆኑ አስቀማጮች ለገንዘባቸው ሙሉ በሙሉ የኢንሹራንስ ሽፋን ያገኛሉ ማለት ነው። ፈንዱ ተልዕኮውን ለማሳካት የገንዘብ አቅሙን ማሳደግ ያለበት በመሆኑ በአሁኑ ጊዜ አርቦን ገቢ ከአባል ፋይናንስ ተቋማት እያሰባሰበ የሚገኝ ሲሆን ገቢውን ይበልጥ ለማሳደግ የተሰበሰበውን አርቦን መልሶ ኢንቨስት በማድረግ ላይ ይገኛል። በዚህ መሠረት ፈንዱ እስከ ብር 11.7 ቢሊየን ከአባል የፋይናንስ ተቋማት አርቦን የሰበሰበ ሲሆን በአሁን ሰዓት በግምጃ ቤት ሰነድ ላይ ያለውን የኢንቨስትመንት ክምችቱን ብር 12.10 ቢሊየን ደርሷል። ታዲያ ይህንን አገልግሎት ማግኘት ለምትፈልጉ ተብሎ ሙሉ መረጃና ሙሉ ዋናውን ሐሳብ ለማግኘት የስልክ ቁጥር ተቀምጧል በኮመንት ላይ እንግዲህ የምታገኙት ይሆናል እላለሁ። ሌላው እጅግ በጣም ወሳኝ የሆነ መረጃ በጀት ዓመት ወደ ሀገር ውስጥ ይገባል ከተባለው የዘይት ምርት ውስጥ ከ65 ሚሊየን ሊትር በላይ የሚሆነው መዘግየቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 38ኛ መደበኛ ስብሰባ በትናንትናው ዕለት የተካሄደ ሲሆን በመደበኛ ጉባኤ ላይም የንግድና ቀጠናዊ ትስስር ሚኒስትር የ2017 በጀት ዓመት የ11 ወራት የእቅድ አፈጻጸም ሪፖርትን ተደግምጧል። በዚህም የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የ11 ወራት ሪፖርትን ያቀረበ ሲሆን የስኳር ምርትን ለክልሎችና ከተማ አስተዳደሮች ለማሰራጨት 1 ሚሊዮን 32160 ኩንታል ስኳር መቅረቡን አንስተዋል። እንዲሁም የዘይት ተደራሽነትን ለማስፋት መንግሥት በፈቀደው የውጭ ምንዛሬ በመጠቀም 121 ሚሊዮን ሊትር የምግብ ዘይት ለማቅረብ ታቅዶ ከመንግስት የልማት ድርጅቶች ግዥ የተፈጸሙ 55960000 ሊትር በኮታ ክፍፍል መሠረት መሰራጣታቸው ተነግሯል። ነገር ግን 65 ሚሊዮን 340 ሊትር ዘይት ዓለም አቀፍ ጨረታውን ያሸነፉ አቅራቢዎች በገቡት ስምምነት መሠረት ለመንግሥት ልማት ድርጅቶች በወቅቱ ባለማቅረባቸው ሊዘገይ ይችላል ሲሉም ገልጸዋል። በበጀት ዓመቱ መጀመሪያ ወራት የማክሮ ኢኮኖሚ ማሻሻያ መደረጉን ተከትሎ የሸማቹን ማኅበረሰብ ጥቅም የሚጎዳ የዋጋ ጭማሪ በስፋት የታየበት ወቅት መሆኑንም ጠቁመዋል። ችግሩን ለመከላከል የማክሮ ኢኮኖሚ ማሻሻያና የንግድ መዋቅሩን ሂደት ግንዛቤ ለመስጠት ተሞክሯልም ብለዋል። ለዚህም ሕገወጥ ተግባራትን ሲፈጽሙ በተገኙ 110577 የንግድ ድርጅቶችና ነጋዴዎች ላይ አስተዳደራዊ እርምጃ መውሰዳቸውንም ገልጸዋል። በተጨማሪም ነዳጅን ጨምሮ ከህገወጥ የተወረሱ ምርቶች ሽያጭና በህገ ወጥ ላይ በክልልና በፌዴራል ደረጃ 221 ሚሊየን ብር ገቢ ለመንግስት መደረጉን ሚኒስትሩ መግለጹን በዚህ ሰዓት የወጣው ሪፖርት አስነብበዋል። ፈጠር የመልካም አስተዳደር እጦት ትኩረት እንዲያገኝ የመኪና መንገድ እንደሚዘጋም ገልጸዋል። የተሰጠንን መሬት የለውም ደጋፊ በመሆናችን ምክንያት ልንቀማ ነው ያሉ ወጣቶችም መኖራቸው ተገልጿል። በትግራይ በየቀኑ የሚታዩ ያልተለመዱ ሕገወጥ እንቅስቃሴዎች የሚገታ ከላይ እስከታች ጠንካራ መዋቅር ያለው መንግስትና አስተዳደር ያስፈልጋል ብለዋል መባሉን አሁንም ከቲክፋ ኢትዮጵያ ያገኘነው መረጃ ያመላክታል። ወራቶችን ያክል ያስቆጠረው የጤና ባለሙያዎች ጥያቄን በተመለከተ አነጋጋሪ የሆነ መረጃ ወጥቷል። ከጤና ባለሙያዎች ጥያቄ ጋር የተያያዘ በርካታ ባለሙያዎች መታሰራቸው በዛሬው ዕለት ተሰምቷል። ጉዳዩ የሚመለከታቸውና ስማቸው እንዲገለጽ ያልፈለጉ ባለሙያዎች ለቲክቫ ኢትዮጵያ በሰጡት ቃል አሁን ላይ ጤና ባለሙያዎች ከእስር እየተለቀቁ እንደሆነ የሚቀሩም እንዳሉ አብዛኞቹ ከትላንት በስቲያ ማታ ጀምሮ ወደ ቤታቸው እንደገቡም ተናግረዋል። በአጠቃላይ ባለሙያዎቹ በሐሰተኛ ወንጀል ክስ ተከስሰው ቢሆንም የተያዙት እየተለቀቁ ነው። ያልተለቀቁም እንዲለቀቁ መልእክታችን ነው። የባለሙያዎች መፈታታቸው ደስ ቢለንም መጀመሪያው መታሰራቸው አልነበረባቸውም ብለዋል። መደራጀትና ጥያቄ መጠየቅ ሰብአዊ መብት ነው። አሁን ጥያቄ እስካለው ድረስ በሰላማዊ መንገድ መጠየቅ ይቻላል። የሚመለከታቸው አካላትም ከቃላት የዘለለ ምላሽ መስጠት እንዳለባቸው እናምናለን ሲሉም አክለዋል። ከጤና ሚኒስትር ጋር ተጀምሮ የነበረው ውይይት ከምን ደረሰ? በሚል ለቀረበው ጥያቄ ከሚኒስትሩ ጋር ለተጀመረው ውይይት ሁለተኛ ጥሪ ነበር፣ ግን ይፋ ያልሆነና በቃላት ብቻ የተደገፈ ስለነበር ቀጠሮ አክብረው የሄዱ ለድርድር የተወከሉ ባለሙያዎች የምን ስብሰባ ተብለው ተመልሰዋል ሲሉም ገልጸዋል። መረጃውን ሁሉንም ከቴክፋ ኢትዮጵያ ያጠናቀርን ሲሆን በመጨረሻም። የሳውዲ የጸጥታ አካላት ለሳውዲ የዜና አገልግሎት እንደገለጹት በ10 ሺህ ግዛት በኩል ጫት ለማስገባት የሞከሩ 14 ኢትዮጵያውያን ትናንት በቁጥጥር ስር መዋላቸው ተገልጿል። እነዚህ ኢትዮጵያውያን ይዘውት የነበረው 260 ኪሎ ግራም ጫትም አብሮ በቁጥጥር ስር እንደዋለ አስታውቀዋል። በሌላ በኩል በአልፋርሳ ግዛት ደግሞ ሌሎች አራት ኢትዮጵያውያን በድምሩ 28 ኪሎ የሆነ ጫት ይዘው በመገኘታቸው መታሰራቸውን አስረድተዋል። እነዚህ ኢትዮጵያውያን በፖሊስ እጅ እንደሚገኙ ገልጸውም ጉዳያቸው በቅርቡ ወደ ፍርድ ቤት እንደሚሄድና አግባብ ያለው ፍርድ እንደሚሰጣቸው ማስታወ ን አረብ ኒውስ መዘገቡንና እጅግ በርካታ ኢትዮጵያኖች ይህንን አይነት ወንጀል ራሳቸውን እንድታቅቡ ስንል እንደ ወንድማዊ ምክራችን ወደ እናንተ እናደርሳለን። ለምሽት ያዝኩላችሁ መረጃ ይህን ይመስላል። ቪዲዮን ላይክ ላይክ፣ ሐሳብ አስተያየታችሁን በኮመንት ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ እና የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልን ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።